መከተል ነው። ወደዚህ ዱንያ የመጣ ነው የተለያዩ የዱንያን ሀብት ንብረት ለመሰብሰብ ሳይሆን፣ በዋነኝነት ወደ ዱንያ የመጣ ነው አላህ ተባረከ ወተዓለ የሚወደውን መልካም ስራ ሰርተን፣ አላህ ተባረከ ወተዓለ የከለከለንን ተከልክለን፣ ወንጀል ትተን፣ አኺራ ላይ የጀነት ንጉስ እንድንሆን። ለዱንያ መኖር፣ መስራት፣ መገንባት፣ ማግባት፣ መውለድ የተፈቀደ ቢሆንም ዋነኛው ዓላማ ግን ለአኺራ ስንቅ መያዝ ነው። የሰው ልጆች ዱንያ ላይ የሰሩትን ኸይር ስራ ዋጋውን በጀነት የሚያገኙ ሲሆን

በኢማን በተውሂድ በሱና ተረጋግተሽ ጸንተሽ የነበርሽ ነፍስ ሆይ ወደ አላህ ተባረከ ተዓላ ውዴታ ወደ ጀነት ግቢ የሚል አቀባበል ይደረጋል። የአላህ ባሮች ወይ ይህ ዛሬ ያለንበት ቀን እጅግ በጣም የተከበረ ቀን ነው። ዱንያ ላይ ካሉ ቀኖች ሁሉ ትልቁ ቀን ይህ ቀን እንደሆነ ነብዩ ዐለይሂ ሰላቱ ወሰላም ነግረውናል። ኢነ አዕዘመል አያም ዒንደላህ፣ አላህ ዘንድ ትልቅ ሰው ብሎ ማለት ይህ የእርዱ ቀን ነው። ከዛ ደግሞ ቀጥሎ ያለው ቀን ነው ብለዋል አላህ ተባረክ ወተዓላ ለሰው ልጆች የፈጠራቸው ብዙ የኢባዳ መልካም አጋጣሚዎች አሉ። ውስጡ ላይ ደስታ ያለበት ቤተሰብ የሚገናኝበት ሚበላበት ሚጠጣበት ቀን ከመሆኑ ጋር ነገር ግን ዒዱ አላህ ተባረከ ወተዓላ የደነገገው የዒባዳ ቀን ነው። ሶላት የሚሰገድበት ተክቢር የሚባልበት ውድሕያ ታርዶ ከምስጊን ጋር የሚበላበት ትልቅ ቀን ነው ብለን በዚህ ንያ ካከበር ነው ዒዱ ውሎው ራሱ በዒድ ቀን መደሰቱ፣ መብላሱ፣ መጠጣቱ ወደ አላህ ተባረከ ወተዓላ የሚያቃርብ ይሆናል። ስለዚህ አቅም ያለው በሙሉ ውድሕያ ሊያርድ ውድሕያ ሲያርድም ደስ ሊለው በውድ ነው የገዛሁት ብሎ መነጫነጭን መበሳጨትን ሊተው ለራስ ብቻ ሳይሆን ዱህያም ይበላው ከጎረቤት ጋር ከዘመድ ጋር ከጓደኛ ጋር በመገባበዝ መልኩ ነውና ይሄን ሁሉ በዒዱ በማካተት ዒዳችን ደስታ ብቻ ሳይሆን ዒባዳም ጭምር አጅርም ጭምር ያለው ልናደርገው ይገባል። ነብዩ አለይሂ ሰላቱ ወሰለም የውሙ ዓረፈተ ወየውሙ ነህሪ ወአያሙ ተሽሪቂ ዒዱና አህለል ኢስላም ብለዋል። የአረፋ ቀን ዘጠነኛው ቀን

የተባለበት ሁኔታም አለ። ይህ ኡድሂያ የነብዩላህ ኢብራሂም ሱና ነው። ነብዩላህ ኢብራሂም አላህ ተባረከ ወተዓላ ልጃቸውን እንዲያርዱ አዟቸው ለፈተና እሺ ብለው ልጃቸውን ለማረድ አንገቱ ላይ ቢላዋ አስቀምጠው ሲሞክሩ አላህ ተባረከ ወተዓላ ፈተናውን አልፈሃል ብሏቸው በጋምጥቶላቸው አርደዋል። የእርሳቸውን ሱና ነው ምን ተገብረው ነብዩ ሁለት ትልልቅ ሙክት በጎችን አምጥተው አንዱን ይሄ ለኔና ለቤተሰቤ ነው፣ አንዱ ደግሞ ለነቢዩ እመት ነው ማረድ ለማይችል ብለው አርዳዋል። አቅም ያለው ሰው ኡድህያን መተው የለበትም፤ የጠበቀ ሱና ነው። አቅም ያለው ሰው ለብቻው አቅም የሌለው ሰው አንድ እንበሬ እስከ ለሰባት አባወራ በግ ከሆነ ፍየል ከአንድ ዓመት በላይ በግ ቢያንስ እስከ ስድስት ወር በላይ እድሜ ያለው ለአንድ ቤት ማረድ ይቻላል። አላህ ተባረከ ወተዓላ በምንሰራው ስራ ሁሉ እሱን እንድናስታውስ አዞና ወደዚህ የመጣንበት ዋናው ትልቁ ምክንያት ተውሂድ ነው። አላህን በብቸኝነት እንድንገዛ እንዳናሻርክበት፣ ብስሚላህ ብለን እንድናርድ፣ ብስሚላህ ብለን እንድንበላ የተለያዩ ነገሮችን ስናደርግ አላህን እንድናስታውስ ታዘና። ተውሂድ ማለት በቃል ብቻ የሚባል ሳይሆን በህይወት የሚኖር ነው። ኡድሒያ ሲታረድ አንዱ ስርዓቱ ብስሚላህ አላሁ አክበር ማለት ነው። አላሁመ ሀዛ ሚንከ ወኢለይከ ማለት ነው። ይሄን የሰጠኸኝ ኡድሒያውን ማርዱበት የሰጠኸኝ አንተ ነህ። የማርደውም ላንተ ነው። የምሰግደው ላንተ ነው። የምጾመው ነው።

ከሰውነት አካላቱ የበለጠ ሊሳሳለት ሊጨነቅለት በደንብ እንዲጠብቀው የሚገባ ነገር ቢኖር ተውሂድ የሰው ልጅ ሞቶ ሲቀበር የመጀመሪያ ጥያቄው የሚሆነው መረበኩ ጌታህ ማነህ ለምን ተፈጠርክ ማንን ተከተልክ ይሄ ነው ተውሂድ የሚባል የሰው ልጅ ተውሂዱን ይዞ ካልኖረ በተውሂድ ላይ ካልሞተ ዋጋ የለውም። ከእንስሳት በታች ይሆናል እንስሳት አኺራ ላይ ቀብር ላይ ጥያቄ የለባቸውም የሰው ልጅ ግን ከባድ ጥያቄ ይጠብቀዋል ማን ፈጠረህ ለምን ፈጠረህ ምን ስታደርግ ኖርክ፣ እድሜህን በምን ጨረስከው፣ ገንዘብህን ከየት አመጣኸው፣ ምን ላይ አወጣኸው፣ ዒልም ሰምተህ ነበር፣ ሐዲስ ሰምተህ ነበር፣ የነቢን አለይሂ ሰላቱ ወሰላም ሱና አውቀህ ነበር ተከተልከው ወይ ተከተልሽ ወይ የሚል ጥያቄ ይመጣ። በዚህ መልኩ ስንኖር ነው ህይወት ጣም የሚኖረው አስደሳች የሚሆነው። ከወንጀሎች ሁሉ የከፋ ከባድ ወንጀል ቢኖር በአላህ ማጋራት፣ ወላጆችን መበደል፣ ጎረቤትን ማስቸገር፣ ዝሙትን መዳፈርን መሰለ የሆኑ ወንጀሎች አሉ። ከሽርክ ቀጥሎ ከበባድ ወንጀሎች አሉ። አጥፊ ወንጀሎች አሉ። ትንንሽ ወንጀሎችን ቢሆኑ ከተጠራቀሙ እንደ ትልቁ ወንጀል አላህ ዘንድ ተባረከ ተዓላ ያስጠይቃሉ። አላህን ተባረከ ተዓላ ያስቆጣሉ። አላህ ተባረከ ተዓላ በእነዚህ ቀናቶች ላይ አብዝተን እንድናስታውሰው ተክቢር እንድናበዛ ዚክር ማለት እንድናበዛ አዞና ይሄም የሆነው አላህ ተባረከ ተዓላ ዚክርን ስለሚወድ ነው። እሱን ማስታወስን ስለሚወድ ነው። ገፍላ መዘናጋት ግዴለሽ መሆን

ሁሉንም ሶላቶችን ይሄ ነው ዋናው ሶላት እያላችሁ በጥንቃቄ ሰገዱ፣ በማለት አላህ ተባረክ ተዓላ አምስት ወቅት ሶላትን ጠብቀን እንሰግድ አዘናል። ነቢዩም ዓለይሂ ሰላቱ ወሰላም በእኛና በካፊሮች መሃል ያለው ልዩነት ሶላት ነው፣ ሶላትን የተወሰው ከፍሯል ብላ። አንድ ሰው ሶላትን ትቷል የሚባለው መቼ ነው የሚለውን በተመለከተ አልኢማሙ ነዋዊ ረሂመሁላህ ተዓላ ሚንሃጁ ጣሊቢን የተሰኘው ክታባቸው ላይ ራጅሑ፣ ትክክለኛው አንድን ሶላት ወቅቱ እስኪወጣ ድረስ የተወሰው ወይም ደግሞ በዑድር ምክንያት ከቀጣይ ሶላት ጋር ጀምዕ ተደርጎ የሚሰገዱ ሁለት ሶላቶች ወቅታቸው እስኪወጣ ድረስ የተወሰው ሶላት ትቷል ይባላል ብለዋል። ሶላት መተው ማለት አንድ ወር ሁለት ወር ሶስት ወር መተው ማለት አይደለም። አንድ ሶላት ብቻ ወቅቱ እስኪ ወጣ የተወሰው ሶላት ትቷል ይባላል። የተወሰው ኢስላም የለውም እስልምና የለውም። አልአህዱ ለዚ በይነና ወበይነሁም አሶላህ፣ በእኛና በካፍሮች መሃል ያለው ልዩነት፣ አጥሩ መለያው ሶላት ነው። ሶላትን የተወሰው ካፍሮዋል ብለዋል ነብዩ አለይሂ ሰላቱ ሰላም። ሶላት በዚህ ልክ አንገብጋቢን ኢድ ላይ እንጂ የማይሰግዱ ሰዎች አሉ። ጅሙዓ ወይም ረመዷን ላይ እንጂ የማይሰግዱ ሰዎች አሉ። በቀን አምስት ጊዜ ነው አላህ ስገዱ ያለን። እንደውም በቀን ሀምሳ ጊዜ ነበር ስገዱ ያለን። ኡመቴ አይችልም ብለው ነብዩ ዐለይሂ ሶላቱ ወሰላም አላህን ጠይቀው ነው ይቅርታ ተደርጎልን ነው አምስት ሶላት የተደረገው። በመሰረቱ ሀምሳ ሶላትን መስገድ ይቻል ነበር ማለት ነው። ግን አላህ በረህመቱ አምስት አድርጎልናል። ሶላቱ አምስት ነው፣ አጅሩ ግን የሀምሳ ሶላት ነው። ታዲያ እነዚህ አምስት ሶላቶችንም ቢሆን ባሉበት ጎንበስ ቀና ማለት ሳይሆን አዛን የተባለበት ቦታ ላይ ሄደን እንድንሰግድ ታዘና። አብዱላህ ብን አባስ አዛን የሰማችሁበት ቦታ ሄዳችሁ ስገዱ። ይህ የነብዩ አለይሂ ሰላቱ ወሰለም ፈለግ ነው። የነብዩን ፈለግ ከተዋችሁ ትጠማላችሁ ብላ። መስጅዶች የተገነቡት ሚናራ የወጣላቸው በዘመናችን ስፒከር ተገጥሞ በየአካባቢው አዛን የሚባለው አዛን የሰማ ሰው ሁሉ መስጅድ ሄዶ እንዲሰግድ ነው ኢላ ሚን ዑድሪን ዑድሪ ያለው ሰው ካልሆነ በስተቀር ሶላትን አስተካክሎ መስገድ ቤተሰብን ማሰግድ ግዴታን። ልጆቻችሁ ሰባት ዓመት ሲሞላቸው ሶላት አሰግዱ ብለዋል ነቢዩ ዐለይሂ ወሰላም። አስር ዓመት ሲሞላቸው ስግዱ ብላችሁ ቆንጠጥ አድርጓቸው መታ አድርጓቸው ብለዋል። ልጆች ከልጅነት ጀምረን ሶላትን፣ ሂጃብን፣ አደብን ስነ ስርዓትን፣ ታላቅ ማክበርን፣ ወላጅ መታዘዝን ካስተማርናቸው ልጆች ጥሩ ይሆናሉ። ልቅ ካደረግናቸው ልጆች

የሰው ልጆችን ሁኔታ ከግምት ውስጥ የሚያደርግ ዲን ነው። የሰው ልጅ ነፍስ ማረፍ ትፈልጋለች። ከጾም በኋላ የጾም ፍቺ ዒድ ተደንግጎልናል። ከዙል ህጃ አስር ቀናት የዒባዳ ድካም በኋላ ዒድ አል-አድሓ ተፈቅዶልና ተደንግጎልና። ነብዩ አለይሂ ሰላቱ ወሰላም ዒድ አል-አድሓና ዒድ አልፍጥር የኛ የሙስሊሞች ዒዶች እንደሆኑ ነግረውናል። ከዚህ ውጪ ዒድ እንደሌለም ካነጋገራቸው መረዳት እንችላለን። አብደለኩሙላህ የመዲና ሰዎች ኢድ ብለው የሚያከብሯቸው ቀኖች ነበሯቸው ይሄን ተውትና እነዚህን አክብሩ ብለው ኢደል አልአብሓና ዒድ ፍጥርን ጠቁመዋቸዋል ኢብዳል ያስፈለገው ضም ማድረግና ጀምዕ ስላልተቻለ ነው ይሄን እንዳለ እነዚህንም ጨምሩ ሳይሆን ነቢ አለ ሰላት ያሉት ይሄ በዶሮ በጃልያ ዘመን የጀመራችሁትን ድ ተዉት እነዚህ ሁለት ዶችን አክብሩ ብለዋል ሶስተኛ ዳችን የሳምንት ድ ነው የጁሙዓ ዒድ ነው። በዒድ ቀኖች ሁሉ መደሰት፣ ንጹህ ልብስ መልበስ፣ ዚክር ማለት፣ ቤተሰብን ማስደሰት ይወደዳል። የዲነል እስላም አመት በዓሎች እንደ ሌሎች አመት በዓሎች አይደሉም። መተዛዘን ያለባቸው ናቸው። መተሳሰብ ያለባቸው ናቸው። መደጋገፍ ያለባቸው ናቸው። በዒድ ቀን መደሰት ሱና ነው፣ ተወዳጅ ነው። ደጋቀደምቶች ሶሐቦች ከሶላተል ዒድ በኋላ ሲገናኙ ተቀበለላሁ ሚና ወሚንኩም፣ ቱቁብለ ሚና ወሚንኩም ያሉ ደስታቸውን ይገልጹ ነበር አላህ ተባረከ ወተዓላ ስራችንን ይቀበለን፣ ከእኛም ከናንተም አላህ ስራችን ይቀበለን እያሉ የእንኳን አደረሰህ ዱዓ ያደርጉ ነበር። በዒድ ቀን መደሰት በሸሪዐው የተገደበ መሆን አለበት። ሙስልም ሙሉ በሙሉ የሚደሰተው ጀነት ሲገባ ነው። ዱንያ ላይ ያለ ደስታ በዲኑ መሰረት ካልሆነ በስተቀር ነገ አላህ ዘንድ ዋጋ ያስከፍላል። ዒድ ነው ደስታ ነው ብሎ ሶላት መተው፣ ሶላት አልጀመዓ መተው፣ ወንድና ሴት ተቀላቅሎ አብሮ መጨፈር፣ ዘፈን ማድመጥ፣ ሴት ልጅ ተገላልጣ መሄድ አጅነቢ ወንድ ከአጅነቢ ሴት ጋር መነካካት፣ መላፋት፣ መጨባበጥ ይሄ ሁሉ አላህን ተባረክ ወተዓላ ያስቆጣል። በዒድ ቀን በደስታ ቀን አላህ በሐላል ተደሰቱ ብሎ ፈቅዶለን ወንጀል መስራት አግባብ አይደለም። ሐላሉ ራሱ ሰፊ ነው። ሐላሉ ራሱ በቂ ነው። የተፈቀደውን ማድረግ ብቻ ለደስታ በቂ ነው። የተፈቀደውን ትቶ ሐራም በመስራት ወንጀል በመስራት ደስታ መፈለግ ውሃ ውስጥ እሳት እንደመፈለግ ነው። ወንጀልና ደስታ አብረው አይሄዱም። ወንጀል የሰራ ሰው ልቡ ደስታ ያጣል። በዒድ ቀን ከሚወደዱ ነገሮች አንዱ ተክቢር ማብዛት ነው። ከአምስቱም ወር ፈርድ ፈርድ ሰላቶች በኋላ በጀማዓ በጋራ ሁሉም የራሱን ተክቢር ማለት ይወደዳል። እንደዚሁ ደግሞ መንገድ ሲኬድ ለዚያራ አራ ሲኬድ ቤቱን ቁጭ ተብሎ ሁሉም የራሱን ተክቢር ሊል ይገባል። ደጋ ቀደምቶች፣ ሱሐቦች፣ እና አቡ ሁረይራ፣ ሌሎችም በእነዚህ በዒድ ቀናቶች አሽሩ ዲል ሒጃ ወደ ገበያ ይወጡ ነበር፣ ወደ መንገድ ይሄዱ ነበር ተክቢር እያሉ የረሳን ሰው ለማስታወስ ምንም የማይጠቅም ትርፍ የሌለው ወሬ ከማብዛት ተክቢር ማለቱ አላህን ተባረከ ተዓላ ማላቁ ተወዳጅ ነው። አላሁ አክበሩ፣ አላሁ አክበሩ፣ አላሁ አክበሩ፣ ላኢላሃ ኢለላህ ወላሁ አክበሩ፣ ወላሁ አክበሩ፣ ወሊላህል ሐምድ። በዒድ ቀን ከሚወደዱ ነገሮች ሌላኛው ዝምድናን መቀጠል ነው ዘመድን መጠየቅ ነው የተጣሉትን ሰው መታረቅ ነው። ዒድን የበለጠ አስደሳች ከሚያደርገው አንዱ ቤተሰብ መሰብሰቡ ነው ቤተሰብ መጠያየቁ ነው። የተጣሉ የተኮራረፉ ሰዎች እንኳ ዒድ አስታርቋቸው ሲተቃቀፉ ሲሳሳሙ

እንደ አጠቃላይ ባዳ እንኳ ቢሆን መቆራረፍ መቆራረጥ አይፈቀደለትም። ዘመድ ከዘመድ ጋር ሲሆን ደግሞ የመቆራረጡ ወንጀል እጥፍ ድርብ ይሆናል። ከሶስት ቀን በላይ ሙስልም ሙስልምን ማኩረፍ አይችልም ብለዋል ነቢዩ አለህ ሰላት ወሰላም። ማኩረፉ ከሶስት ቀን አልፎ አመት ከደረሰ አንድ አመት ሙሉ አንድን ሰው ያኮረፈ ሰው እንደ ገደለው ይቆጠራል ብለዋል ነቢ ሰላት ሰላም። ኢማም አሕመድ እና አቡዳውድ ሌሎች መዘገቡት ሐዲስ ሙስልም ሙስልምን ከሶስት ቀን በላይ ሊያኮርፍ ሊዘጋ ጀርባ ሊሰጥ አይገባም። ከሶስት ቀን አልፎ አመት ሙሉ ካኮረፈ አንድን ሰው እንደገደለው ይቆጠራል ብሏል። ሰው መግደል ከባድ ወንጀል ነው። አንድን ሰው ያኮረፈ ሰው ገድሎታል። ሰውን የገደለ አንድን ሰው የገደለ የምድረ ሕዝብ እንደገደለ ይቆጠራል ተብሏል። ዱንያ ላይ ሲኖሩ ምቀኛ መሆን ጥላቻን ልብ ላይ መያዝ ምንም ዋጋ የለም። ልብን ንጹሕ ማድረጉ ነው የሚጠቅመው ሰላም መባባሉ ነው የሚጠቅመው። ይቅር መባባሉ ነው የሚጠቅመው። መዘያየሩ፣ መዋደዱ ነው የሚጠቅመው። ዱንያ ላይ እስከ መቼ እንደምንኖር አናውቅም። በዛሬ ቀን ቀብር ላይ የሄዱ ሰዎች አሉ ሰው ሊቀብሩ። በዛሬ ቀን ሆስፒታል ላይ በጠና የታመመን ሰው የሚያስታምሙ ሰዎች አሉና መቼ እንደምንሞት ስለማናውቅ ልባችን ንጹህ ልናደርግ ልንዋደድ ይቅር ልንባባል ይገባናል። በተለይ ክፍለ ሀገር የሚኖር ሰው ለስራ የተለያየ አካባቢ ሄዶ የሚኖር ሰው ወደ ሀገሩ ቤተሰቡ ሲሄድ

ዘመድ ለሆኑ የተሸገሩ ሰዎች፣ ለጎረቤቶች፣ ለአቅመደካሞች ደካሞች የአቅማችንን ልንሰጥ ይገባል። ውድህያ ካለው ስነ ስርዓት አንዱ ሲታረድ ቢስሚላህ ማለት፣ ወደ ኪብላ አዙሮ ማረድ፣ አባወራው ራሱ ከቻለ ራሱ ማረድ፣ ካልሆነ የሚችል ሰው ወክሎ ማሳረድ ተገቢ ነው። ሶላት የማይሰግድ ሰው ያረደውን መብላት ስለማይቻል የሚያርደው ሰው ሶላት የሚሰግድ መሆኑን ማረጋገጥ ተገቢ ነው። ውድህያውን ለሶስት ከፍሎ ያንዳንዱ ሰው የራሱን ኡድሕያ ለሶስት ከፍሎ አንድ ሶስተኛውን ለምስኪን መስጠት፣ አንድ ሶስተኛውን ለቤት ማስቀመጥ፣ አንድ ሶስተኛውን በእለቱ ሰርቶ መገባበዝም ተወዳጅ ነው። የኡድሕያ ማንኛውም ቆዳ የሚሆን መሰል ነገር ተሸጦ ገንዘብ አድርጎ መጠቀም አይቻልም። ወይም ለምስኪን መስጠት ቆዳውን፣ አሊያ ደግሞ ቤት አስተካክሎ መጠቀም የሚቻልበት ሁኔታ ካለ በዛ መልኩ መጠቀም አላህ ተባረከ ወተዓላ በእነዚህ በዒድ ቀኖች የሚወዳቸው ስራዎችን አውቀን ልንሰራ አላህ ተባረክ ወተዓላ የሚጠላቸው ስራዎችን አውቀን ልንርቅ ልንጠነቀቅ ይገባናል። አላህ ተባረክ ወተዓላ በየአመቱ ዒድን በሰላም በዓፊያ ከቤተሰብ ጋር ከወዳጅ ጋር ከሚያገኙ ባሮቹ አላህ ያደርገን። ሀገራችንን አላህ ሰላም ያደርገልን። ሀገራችን አላህ ሰላም ያደርገልን። የሞቱ ቤተሰብ ዘመዶቻችን አላህ ይማራቸው። በህይወት ያሉትን አላህ ይጠብቃቸው። የታመሙትን አላህ ይፈውሳቸው። የተወለዱ ልጆችን አላህ ያስተካክላቸው። የሀገራችን ትልልቅ ሰዎችን፣ ሽማግሌዎችን፣ አስታራቂዎችን አላህ ይጠብቃቸው። ሀገራችንን ሰላም ያደርገልን። ሀገራችንን አላህ ለም ያደርገልን። አላህ ሙስሊሙን በላ ኢላሀ ኢለላህ ገመድ ያስተሳስረልን። ወጣቱን አላህ ይምራው።